22ቱ ሥነ ፍጥረት እና 22ቱ የእግዚአብሔር ኅቡዕ ስሞች። 22ቱን ሥነ ፍጥረት ምሳሌ በማድረግ ልበ አምላክ ቅዱስ ዳዊት የእግዚአብሔርን ኅቡዕ ስሞች እንደሚከተለው በመዝሙሩ አመስግኖታል። በመዝሙረ ዳዊት 118። አንደኛ አሌፍ፣ ዓለምን ከነጓዟ ካለ መኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ማለት ነው። ሁለተኛ ቤት፣ እግዚአብሔር ሁሉን መስጠት የሚችል ቸር ለጋስ ባለጸጋ ማለት ነው። ሦስተኛ ጋሜል እግዚአብሔር ሊመረመር የማይችል ግሩም ድንቅ ማለት ነው። አራተኛ ዳሌጥ እግዚአብሔር በጌትነቱ ዙፋን ለዘላለም ይኖራል ማለት ነው። አምስተኛ ሄ እግዚአብሔር በአንድነቱ በሦስትነቱ ለዘላለም ይኖራል ማለት ነው። ስድስተኛ ዋው እግዚአብሔር በመንግስት በስልጣን በአገዛዝ በባህሪ አንድ አምላክ የሆነ ማለት ነው። ሰባተኛ ዛይ እግዚአብሔር በስራ ሁሉ እየታሰበ ሲመሰገን የሚኖር ፈጣሪ ማለት ነው። ስምንተኛ ሄት እግዚአብሔር በመንግሥቱ ሽረት በባሕሪው ውልፈት የሌለበት ለዘላለም ያው የሆነ ማለት ነው። ዘጠነኛ ጤት እግዚአብሔር ጥበብን የሚገልጽ ከጥበበኞች ይልቅ ጥበበኛ የሆነ አምላክ ማለት ነው። አስረኛ ዮድ በእግዚአብሔር ቀኝ ያለ እሱ ሃያልና ጽኑ የሆነ ማለት ነው። አስራ አንደኛ ካፍ ለእግዚአብሔር የሚሳኑ ነገር የሌለ ሁሉም ማድረግ የሚቻለው አምላክ ማለት ነው። አስራ ሁለተኛ ላሜድ እግዚአብሔር ልውላ ባሕሪ የሆነ ማለት ነው። 13ኛ ሜም እግዚአብሔር ንጹህ ባህሪ የሆነ አምላክ ማለት ነው። 14ተኛ ኖን እግዚአብሔር የነገስታት ንጉስ የገዢዎች ገዢ የሆነ አምላክ ማለት ነው። 15ተኛ ሳምኬት እግዚአብሔር ሁሉን የሚገዛ አምላክ ማለት ነው። 16ተኛ ሄ እግዚአብሔር ታላቅና ገናና የሆነ አምላክ ማለት ነው። 17ተኛ ፌ እግዚአብሔር ተወዳጅ የሆነ አምላክ ማለት ነው። 18ተኛ ጻዴ እግዚአብሔር ሐሰት የሌለበት እውነተኛ አምላክ ማለት ነው። አስራ ዘጠነኛ ቆፍ እግዚአብሔር ለልበቅኖችና ለዋኖች ለህዋኖች ቅር የሆነ አምላክ ማለት ነው። ሀያኛ ሬስ እግዚአብሔር ክብሩ ከእርሱ ለእርሱ የተገኘ የሁሉ ጌታ ማለት ነው። ሀያ አንደኛ ሳን እግዚአብሔር በስራ ሁሉ የተመሰገነ ማለት ነው። ሀያ ሁለተኛ ታው እግዚአብሔር እንቅልፍ የሌለበት ትጉህ ድካም የማይሰማው ጽኑ የሆነ ፈጣሪ ማለት ነው። ስለ ቅዱሳን ቅዱስ ማለት በቁሙ ሲተረጎም የተቀደሰ ክቡር፣ ምስጉን፣ ልዩ፣ ምርጥ ንጹሕ ጽሩይ ማለት ነው። ለብዙ ሲሆን ቅዱሳን ይባላል። ቅዱስ ማን ነው? ከሁሉ በላይ ቅዱስ የሚባለው እግዚአብሔር ነው። ጥንትም፣ ዛሬም ለዘላለምም ማለትም ቅድማ ዓለም፣ ማዕከል ዓለም፣ ድር ዓለም ቅዱስ ነው። በቅድስናም የሚመስለው ማለትም የሚተካከለው የለም። ነቢዩ ኢሳይያስ እንግዲህ እተካከለው ዘንድ በማን መሰላችሁኝ? ይላል ቅዱስ እግዚአብሔር በማለት የነገረን ይህንን ነው። ስሙ ቅዱስ ነው። የእግዚአብሔር ስም ፍጡራንን ከሚጠሩበት ስሞች ሁሉ የተለየ ነው ባህሪውን ግብሩን የሚገልጥ ነው ሐዋርያው ቅዱስ ጳውሎስ ከስም ሁሉ የሚበልጥ ስም ያለው ለዚህ ነው ወተወከልነ በስሙ ቅዱስ በቅዱስ ስሙ ታምነናል እንዲል ይህም ስም መታመኛ ነው ጠላቶቻችንን የምንዋጋው በላያችን ላይ የቆሙትን የምናዋርደው በስሙ ነው ቅዱስ ዳዊት ንብ ማርን እንደሚከብ የከበቡትን አሕዛብ ያሸነፋቸው በእሳት እንደተያያዘ ደረቅ የእሾህ ክምር ያነደዳቸው ቅዱስ በሆነው በእግዚአብሔር ስም ነው። በጎልያድ ፊት በቆመ ጊዜ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ፣ በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ ብሎታል። በጦር ተወግቶ በሰይፍ ተመቶ በፈረስ በሰረገላ ተገፍትሮ የማይወድቀውን ጎልያድን በእግዚአብሔር ስም በጠጠር ጥሎታል። በአዲስ ኪዳንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስሙ አጋንንትን እንደሚያወጡ ለደቀ መዛሙርቱ ቅዱስ ጴጥሮስና ቅዱስ ዮሐንስ በቤተ መቅደስ ደጅ ያገኙትን አንካሳ በስሙ አርትተውታል። አይሁድም በተደነቁ ጊዜም በስሙ በማመን ይህንን የምታዩትንና የምታውቁትን የእርሱ ስም አፀን ነው በማለት መስክረውላችኋል። በኢዮጴ ወይም ጣቢታ ከሞት ልትነሳ የቻለችው ቅዱስ ጴጥሮስ በኢየሱስ ክርስቶስ ስም ስለቀሰቀሳት ነው። ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና በማለት ኢየሱስ ክርስቶስ የመሰከርለት ቅዱስ ጳውሎስም ጠንቋዩን በኢየሱስ ስም በጌታ ስም ጨለማ አልብሶታል። የሟርተኝነት መንፈስ የነበረባትን ሴት ፈውሷታል። እግዚአብሔር ባህሪው ቅዱስ ነው። የእግዚአብሔር ባህሪው ልዩ ነው። የባህሪው መገለጫዎቹም ብዙ ናቸው። እግዚአብሔር ፈጣሪ፣ ጌታ፣ አምላክ፣ ንጉሥ ነው። ሁሉን የያዘ ሁሉን የጨበጠ ነው። ሁሉን የጀመረ ሁሉን የጨረሰ ነው። ከዓለም አስቀድሞ የነበረ ዓለምን አሳልፎ የሚኖር ዘላለማዊ ነው። የሚሳነው የሌለ ሁሉ ቻይ ነው ሙሉ በኩላኤ ነው። አዋቂ ጥበበኛ ሕያው ኃያል ረቂቅ መሐሪ ቅዱስ ነው። ፈታዊ በጽድቅ ኮናኒ በርትዕ ነው። መፍቀሬ የሰብ ነው። መዓቱ የራቀ ምሕረቱ የበዛ ትዕግስተኛ ነው። መምህር ብርሃን አዳኝ መጋቢ ጠባቂ ረዳት ባለጸጋና አባት ነው። ቅዱሳን መላእክት የባህሪውን ቅዱስነት አውቀው ቅዱስ ቅዱስ ቅዱስ የሠራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያሉ በአንድነት በሶስትነት ያመሰግኑታል። እስራኤል ዘስጋ ከባርነት ቤት የታደጋቸው እግዚአብሔርን አቤቱ በአማልክት መካከል አንተን የሚመስል ማን ነው? በምስጋና የተፈራ ድንቅንም የምታደግ በቅድስና የከበረ እንዳንተ ያለ ማን ነው? እያሉ ይዘምሩለታል። ኢሳያስ እግዚአብሔርን የእስራኤል ቅዱስ ብሎታል። በአጸደ ነፍስ ያሉ ሰማዕታትም ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድን ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም ሲሉ ተሰምተዋል። ምንጭ 81 አንዱ መጽሐፍ ቅዱስ ከዋክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ፣ ለሐዋርያት እንዲሁም ለቀደማ አባቶቻችን ሚስጥሩ እንደገለጽክላቸው ለእኛም ገለጽልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።